ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ፣ እናንተም ሰላም እንድትሆኑ ኮዲ እየተመኘውኝ፣ ዛሬ ይዤላችሁ የመጣሁት ይሄ ለህልበት ሶስ ልንሰራ ነው ማለት ነው። ስልሲ ይሄ ደግሞ ፍላት ካቤጅ ዛሬ እንሰራለን። በድንች በካሮት አርገን ድብ እናድርገን እንሰራለን፣ አሳያችኋለሁ። ሽንኩርቱ በዛ ልትሉኝ ትችላላችሁ፣ እናንተ መጠናችሁን አርጋችሁ መስራት ትችላላችሁ። እንግዲህ እኔ ይሄንን አቁላልቼ እስከምመለስ ሰዓት እንዳይረዝምብን አቁላልቼ ነው የምመለስላችሁ ማለት ነው። እንዴት መቅጃዬን ቀየርኳት? እሺ፣ ትንሿን ነበር የምጠቀመው እና ትልቁን አወረድኩኝ ለምን በደንብ አልታይም ስላለኝ እና ጋዜ አጥፍቼ ነው የቀየርኩት። እሺ ለእናንተ ብዬ ማለት ነው። አሁን እንደዚህ መስሎልኛል። በደንብ አቁላልቸዋለሁኝ። እኔ ስድስት ጋርሊክ እና ጅንጅር ይሄ የተፈጨ ጅንጅብል እና ነጭ ሽንኩርት ጨምራለሁኝ። ይሄኛው ደግሞ ገና እየተቁላላለኝ ስለሆነ ነው ይሄ ገና እየተቆላላ ስለሆነ ወደፊት አመጣላችኋለሁኝ። እንደዚህ ሲደርስ ይሄ እስከዛው ያልቃል ማለት ነው። ነጭ ሽንኩርቱ በደንብ መቆላላት አለበት። ቶሎ እንዳይበላሽባችኋል፣ እጫችሁ በደንብ እሳት፣ ቀስ አድርጋችሁ በደንብ መቆላት አለበት። እንግዲህ እንደዚህ ይመስላል። ያው እንግዲህ አሁን ነጭ ሽንኩርታችንን ቁልት አድርገናል። ካሮቴን ጨምራለሁኝ። ካሮታችን ደግሞ ትንሽ ጠበስ እንዳለ ካቤጃችንን እንጨምራለን ጥቅል ጎመናችንን ማለት ነው። ይሄ ደግሞ የሁላችሁ ልክ እንደ ዶሮ እንግዲህ፣ ቅዳሜና እሁዳችንን ዝንጥ ብለን ሽንኩርት ሳንነካ እንውላለን ማለት ነው። እኔ ምስር ሰርቻለሁ፣ ግን ያው እናንተ ሁሌ ስለማሳያችሁ ምስር ሰርቻለሁ ሌላ ነገር ማለኝ። እንግዲህ ዝንጥ ብለን እንደዚህ ቅዳሜና እሁዳችንን ቡና እያፈላን ከዚህ በኋላ እንጀራ ጋግራለሁ። አብሲት ተጥሎ አልቋል እና እንግዲህ እሁድና ቅዳሜን እንደዚህ እናሳልፋለን። ዛሬ አርብ ነው። ትንሽ ትርምስ መስ ብለን ለእሁዳችን ብሩ እሁድ ይሆኑልናል ማለት ነው። እንደዚህ ካሮታችን ጥብስ ካረግ ነው በኋላ ትንሽ እንደኛ ሀገር ደግሞ ብዙ አይቆይም ይሄ ካሮት ቶሎ ስለሚሆን ከሌሎቹ ጋር ደግሞ አብሮ መቆላት ስላለበት ከካቤቱ ጋር ከድንቹ ጋርም ተዋህዶ ደግሞ ትንሽ መጠበስ ስላለበት፣ እኔ ካቤጄን ይሄ ፍላት ካቤጅ ነው ብያቸዋለሁኝ። እንደዚህ ትንሽ አቀላቀልና የተጠቀረውን ደግሞ ጨምራለሁ። እሺ አሁን ሁሉንም ጨምሬያለሁ። ትንሽ ከደን እናደርገዋለን ሙሽሽ እንዲልልን ማለት ነው። እስኪ ላቀላቅላ እንደምላችሁ ክትፍ አርጌ በጠቅላላ ኤቭሪቲንግ ግላፍሴን አርጌ ሽንጎቴን እንደምቼን ኤቭሪቲንግ ክትፍ አርጌ የመጣሁላችሁ ለዛም ስራ ትንሽ ይቀላል እኔ እንዳልኳችሁ ጨው ከሽንጎቹ ጋር ጨምሬያለሁ ሁለቱም ጋር እናንተ እንግዲህ በሚመቻችሁ አንዳንድ ሰው ጨው መጨረሻ ይጨምራል መጀመሪያ ይጨምራል እንዳያርብን እናገላብጠዋለን ለምን ከዝም ካልነው ከስር ያለው ሊያርብን ይችላል ሳቴንኳን በጣም ትንሽ ነው ያምላቸው ት አልወድም ብዙም። ይሄ ፍላት ካቤጁ እና ያ ድብል ብሉ ሁሉ የምንገዛው ካቤጅ ልዩነቱ ይሄ በጣም ጠፍጣፍ ያለ ነው። ውስጡ ደግሞ ስር የምናገኘው ከዛኛው ካቤጅ ማህሉ ጋር ቤት ተጠቅልሎ የምንጥለው ነገር የለውም። እኔ ለመጀመሪያ ጊዜ ነው ይህን ስገዛው ማለት ነው። ይህንን እየመሰለልኝ ነው። በጣም ቆንጆ ቆንጆ እየሆነልኝ ነው። እና ቤታችሁ እንዳይሸት ደግሞ ወጥ ስትሰሩ የሽንኩርቱ ልጣጭ ቶሎ ብላችሁ ማስወገድ አለባችሁ። ከቤታችሁ እሱ ነው በጣም የሚያሸተው፣ የቆየ ወጡ አይደለም። ከተፋፈታችሁ፣ ፋን ካለ መስኮት ከከፈታችሁ ብዙ አይሸትባችሁም። ግን የላጣችሁ የሽንኩርት ልጣጭ ጥቅልል አድርጌ እኔ ሳልጀምር ነው ቆሻሻውን ልጣጩን የማወጣው። ከዛ ሰላም ያገኛል ቤቱ። ይሄ ነጭ ሽንኩርቱ ልጣጭ ምናምን ምናምን ሁሉ ማውጣት አለባችሁ። ቤታችሁ እንዳይሸታ። ያያችሁ ይሄ ጊዜ የወሰደው ዶሮ በሉት። አሁን ደግሞ ይሄው ጥቅልል ጎመናችን ደሞ ሙሽሽ ብሎ ትንሽ የቀረ ሆኗል። ስለዚህ አሁን ከደነቹ ጋር ደግሞ እናበስለዋለን ማለት ነው። ይህንን እንደዚህ ከፈፈ አድርጌ ላወጣው ነበር አላለ ለከዚ ከዚህ ላይ እንት እንት እምታረጉት ይውላችሁ አድርጌዋለሁ አይ ስራ በዛብኝ እና ተውኩት አይገርምም ስራ በዛብኝ ይሄንን እንደዚህ አድርገን እችን አሁን ክድን አድርገን እስክትበስል እንተዋታለን አሁን እንግዲህ ሙሉ ኮንሰንትሬታችንን ወደዚህ ነው የምናደርገው ይሄኛው እንግዲህ ሁላችሁ ሙሽሽ ብሎ በስሎልኛል አሁን እንጨምረው ቲማቲም ነው ቲማቲም ካን ሁለት ቲማቲም ካን ጨምራለሁ ውስጡ ደግሞ ይሄ ጅንጅብሉን እና እንትኑን እዛ አደረግኩት። አንድ ያውጥቼ ያለው ከፍሬዘር አምስት ነሱ ጨምር ያለሁኝ ሁለት ካን ነው ያስገባሁት እኔ። ሁለት ተማሪ አሁን ይሄኛው በጣም ስለሚፈነጣጠር ምናምን አጠር እስከምትል ድረስ ዝግት አድርጌ ዝግት አድርጌ አበስላታለሁ። እኔ ደግሞ የሰራረሁበትን ነገር አስወግዳለሁ ማለት ነው። አሁን አልጫችን እየደረሰልን ነው። እኔ ትንሽ ከሙን በተናረጋደሁኝ ወደ መጨረሻ ነው እኔ ከሙን የማስገባው። እናንተ እንደ እንደረለጋችሁ ነው። ከሙን በትኛለሁ በደቃቁ ስለሆነ ያታገለኝ ብዙም ማገገን እየጨመረው። አሁን ትንሽ መሰላርገን ቃሪያችንን ጨምረን ማባ አሁን ወደ ስልሲው ደግሞ ስንመለስ በርበሬ እናስገባለን ውዶቼ። በርበሬ በእናንተ እንደሚበቃችሁ። በርበሬ እንደ ወጥ አይበዛበትም ስልሲ ላይ፣ የህልበትም ቢሆን አይበዛበትም። እንደወጥ አይበዛም። መጠን ያለ በርበሬ ነው መጨመር ያለባችሁ። ግን እንደናንተ ደግሞ ይወሰናል። ግዴታ አይደለም፣ ለመንገር ያህል ነው ማለት ነው። እና እንደዚህ አድርገን እኔ ሌላ ምን እጨምራለሁ? ነጭ ሽንኩርት አዘጋጅቻለሁ። ጥሬ ነጭ ሽንኩርት ፍሬሽው ማለት ነው እና እሱን ጨምርና አንድ ላይ ደግሞ ይበስልልኛል ማለት ነው። እንግዲህ ስልሲያችንን እንዳያችሁ ውሃ የምትባል አላደረግንበትም፣ ግን ትንሽ ይፈልጋል። ለምን መሰላችሁ? የሆነ በዘይት ብቻ እንዳይሆን እንደዚህ በቃ ትንሽ በውሃ ትንሽ አርጎ ለማቁላላት ትንሽ ዬ ይፈልጋል። ያው ይወስደው የለውም። አሁንም ዘይት ዘይት ተሚ ቀረና ትንሽ ዘይት ውሃ ጠብ አርጋችሁ ሙቅ ውሃ እንደዚህ ከለሩ ይሄን ከመሰለ በቃ በቂ ነው። በርበሬ ሙጅር አይደረግም፣ እንደ ዶሮ ወይ እንደ ምስር አይጨምርም። እሺ፣ እቺን የምታክል ደሞ ቶማቶ ፔስት ጨምርበታለሁ። ወይ የፓስታ ነው ወይ እንዳትሉ። ሞክሩት፣ ስሩና እናተ ሞክሩት ፓስታ ነው እንዴ መሰለኝ፣ ፓስታ ሶስ ነው እንዴ መሰለኝ እንዳትልኝ። ሞክሮ መጀመሪያ ነው መቅመስ። በጣም ነው የሚያጣፍጠው። ትንሽ ነው የጨመርኩት። እንዳያችሁ፣ እንዳያችሁ አልጫችንን እስኪ ያለቀች ይመስለኛል። አዎ በቃ ከዚህ በላይ መፍረስ ብቻ ነው የሚሆነው። ስለዚህ እናጠፋለን እሳታችንን እሳታችንን ካጠፋን በኋላ እንግዲህ ምን እናደርጋለን? ትንሽ ይሄ ለሁለቱ ነው ያቀረብኩት እኔ ለስልሲውና ለዚህ። ትንሽ እንደዚህ ጭን ጠጣሁን፣ ቃናውን ይወስዳል በሙቀቱ ደግሞ ሞር ይበስላል። ትንሽ ቀርቶታል ሊበስል ድንቹ ትንሽ ቀርቶታል፣ ግን በእንፋሎቱ ደግሞ እዛ ስለሚበስል በቂ ነው። አሁን ይሄ ጨረስን ማለት ነው። ስልሲያችን ሁሉን ነገራችንን ልወነት ማነቃምት አሁን አቴንሽናችንን እዚህ ላይ ነው የምናደርገው። ያንን ጨርሰናል። እንግዲህ እንደምታዩት በጣም ቆንጆ ቆንጆ ቆንጆ ቆጆቆጆ ስልሲ የሆነችልኝ ስልሲዋ ልነግራችሁ አልችልም። ጣሟ ሽታዋ አቤት አቤት አቤት አቤት። እስኪኑ ከእኛ ጋር ዋሉ ነው በቃ ኖበሉ ነው። በጣም በጣም ቆንጆ ነው የሆነልኝ። አሁን አንድ አምስት ደቂቃ እሳት አስመትቼ አጥፋለሁ። ለዚህ አልጫችን አልቋል፣ ይሄ አልቋል። እኔ እሳቴን አጥፍቻለሁ። ከዚህ በኋላ ቆንጆ ጣም አይኖረውም ቢመስልም ስለዚህ ይሄንን መስሎልኛል፣ ውድ ቤተሰቦቼ አሁን የቀረው ለዚህ ደግሞ ይሄን የቀረው እንግዲህ እንደዚህ አርገን በቃ እንደዚህ እናደርጋለን፣ ጨረስን ማለት ነው። ከዛ በኋላ ደግሞ ከዚህ በኋላ ደግሞ እንጀራ እንጋገራለን። ወዶቼ ቀኑ ቢዚ ነው አይደል? ቢዚ ቀን ነው ዛሬ። ሁለቱም ደግሞ ይሄን መስሎ ወጥቶልኛል። እስካሁን ስለቆያችሁ አመሰግናችኋለሁ፣ ከኔ ጋር ስለቆያችሁ ስለምታደርጉልኝ በሙሉ አመሰግናለሁ። እንግዲህ እንጀራ ስንጋግር ምናምና ቆንጠር ቆንጠር ቆንጠር አድርጌ ያስገባላችኋለሁ። እንግዲህ በመጨረሻም እንጀራችን እንደዚህ አድርገን ውብ የሆነ እንጀራ ጋግረናል፣ እንደምታዩት ለወጣችን ማባያ ማለት ነው። እንግዲህ ቢዚ ቀን የዋል ነው። እንግዲህ ቀጣዩን ደግሞ በቀጣዩ ቪዲዮ እንገናኛለን። እንደናሁኑ